ሰላም ሰላም፣ ጤና ይስጥልኝ የተወዳችሁ የናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ይህ ናይል አካዳሚ ነው። የዚህ ቻናል አዲስ የሆናችሁ ላይክ እና ሸር እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባር ቤተሰቦቻችን ደግሞ እንደተለመደው ላይክ እና ሸር እንዲሁም ሰብስክራይብ አድርጋችሁ ለሌሎችም በማዳረስ ተባበሩን እያልኩኝ ከወዲሁ አሳስባለሁ። በውስጥ መስመር መማር ለምትፈልጉ ደግሞ ከዚህ ጋር በማስቀምጥላችሁ ስልክ በቀጥታ መደወልም ሊሆን ይችላል። በኢሞ፣ በዋትሳፕ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች ሀይ ወይም ሀሎ በማለት ልታገኙ ትችላላችሁ ማለት ነው። አማርኛን በአጭር ጊዜ አቀላጥፋችሁ እንድትጽፉ እንድታነቡ እናደርጋለን። ማንኛውም በየትኛውም የዓለም ዳርቻ ያላችሁ በውስጥም በውጭም ያላችሁ እህት ወንድሞቻችን ባላችሁበት ሆናችሁ በኦንላይን አማርኛን አቀላጥፋችሁ እንድትጽፉ እንድታነቡ እናደርጋለን ማለት ነው። በእጃችሁ ላይ ባለ ስልክ ብቻ በመጠቀም አሊያም ደግሞ በኮምፒውተራችሁ፣ በላፕቶፓችሁ በየትኛውም የስራ ደረጃ ሆናችሁ አማርኛን ማንበብና መጻፍ የተቸገራችሁ እህት ወንድሞቻችን ካላችሁ ቤታችሁ ላይ ቁጭ ብላችሁ ብቻ በአጭር ጊዜ አቀላጥፋችሁ እንድትጽፉ እንድታነቡ እናደርጋለን። ዛሬ ደግሞ ይዤላችሁ የመጣሁት የተመረጡ የአማርኛ ጥቅሶችን ነው። ይሄም የሆነው ለጀማሪዎች ሌላ ቪዲዮ አለ። ወደኋላ መለስ ብላችሁ እያንዳንዱ ቪዲዮ ማየት ትችላላችሁ። ነገር ግን ይሄ ደግሞ ማንበብ ለሚሞክሩ ልጆች በጣም ወሳኝ ነው ማለት ነው። ረጅም ዓረፍተ ነገር እንዴት አድርገን ማንበብ እንችላለን? በዚህ መልክ ደግሞ አጫጭር ዓረፍተ ነገሮችን እንዴት አድርገን ማንበብ እንችላለን? ለሚሉ ለሚቸገሩት ሁሉ ለእነሱ ወሳኝ ነው ማለት ነው። ከዚህ በተጨማሪ ደግሞ ማንበብና መጽሐፍም ከበለጠ ከዛም በላይ ደግሞ ምንድን ነው ለህይወታችን ጠቃሚና በጣም አስተዋጽኦ ሊያደርጉ የሚችሉ ጥቅሶች ናቸው። እነዚህን ጥቅሶች ረጋ ብላችሁ ማንበብ ትችሉ፣ እያነበባችሁ ማንበብ ማትችሉ ደግሞ እያዳመጣችሁ ትክክለኛውን መልዕክት ማግኘት ትችላላችሁ ማለት ነው። ረጋ ብላችሁ ለመመልከት ሞክሩ። ቪዲዮውን ከመጀመሪያው ከፍታችሁ እስከ ከመጨረሻው ያለምንም ማቆራረጥ ረጋ ብላችሁ እንድትመለከቱት ከወዲሁ አሳስባለሁ። አሁን ቀጥታ ወደ ትምህርቱ ነው የምንሄደው። ከዚህ በተጨማሪ አንድ የረሳሁት ነገር ምንድን ነው፣ በውስጥ መስመር መማር ለምትፈልጉ በውስጥ መስመር መማር ትችላላችሁ። ከዛ በተጨማሪ ቴሌግራም ግሩፕ አለ። እዛ ግሩፕ ላይ ጆይን በማድረግ ቅዳሜና እሁድ አማርኛን በቀላል ሁኔታ ያለምንም ክፍያ በውስጥ እንደተማሩ እናደርጋለን ማለት ነው። ይሄ ቅዳሜና እሁድ የምናደርገው የገዛ ትምህርት ነው። ማንኛውም አማርኛን የማይችል ፊደልን ገና ቆጠራ ከመሰረቱ ፊደላትን መቁጠርና ሌሎችንም ገና ከመሰረቱ መጀመር የሚፈልግ ካለ ቅዳሜና እሁድ የገዛ ትምህርት እንሰጣለን ግሩፑን ጆይን በማድረግ ቴሌግራም ግሩፕ አለ። ከዛ ላይ በመቀላቀል ለቅዳሜና ለእሑድ ለአንዳንድ ሰዓት ያክል ትምህርት እንሰጣለን። ከዛ ጋር ገብታችሁ መማር ትችላላችሁ። አቅማችሁ የሚፈቅደው በውስጥ መስመር መማር ትችላላችሁ ከሰኞ እስከ ዓርብ። ሌሎች ደግሞ አቅማችሁ የማይፈቅደው ቤተሰብን እያገዛችሁ ያላችሁ በውስጥ ሁናችሁ አገር ውስጥ ሁናችሁ አማርኛ ማንበብ መጻፍ ፈልጋችሁ ሳታንቡ የቀራችሁ እናንተ ይህ ቪዲዮ ከደረሳችሁ ሰብስክራይብ በማድረግ ቅዳሜና እሁድን ተጠቅማችሁ መማርና መለወጥ ትችላላችሁ ማለት ነው። ብዙ ልጆች አሉ፣ ግሩፑ ላይ ከ45 በላይ ልጆች አሉ። ቅዳሜና እሁድ እየተማሩ ነው። በደንብ እውቀት እየያዙ እየጨበጡበትም ስለሆነ ይህንን ግሩፕ በመቀላቀል በአጭር ጊዜ ብቻ እንድታነቡ እንድትጽፉ እናደርጋለን ማለት ነው። ይሄ እገዛ ነው፣ ምንም አይነት ክፍያ የማያስፈልገው ስለሆነ ለቅዳሜና እሁድ ለእናንተ ለእገዛ የተዘጋጀም ስለሆነ ማንኛውም ይህ ቪዲዮ የሚደርሰው ተግባራዊ እንዲያደርገው እያልኩኝ ከወዲሁ አሳስባለሁ። አሁን ቀጥታ ወደ ትምህርት እንሂድ። ከዚህ ጋር እንደምታዩት የስኬት ይላል የስኬት መንገድ መንገድ ብዙ ብዙ ጊዜ ጊዜ የተለመደውን የተለመደውን ነገር ባልተለመደ ዘዴ መስራት ነው። የስኬት መንገድ ብዙውን ጊዜ የተለመደውን ነገር ባልተለመደ ዘዴ መስራት ነው። ብዙዎቻችን ትናንትም ከትናንት በፊትም ከዛሬ ዓመት በፊትም ከዛሬ ሁለት ዓመት በፊትም ስንሰራው የነበረ ስራ አሁንም እየሰራ ነው ነገር ግን እሱ ጥፋት አይደለም። የተለመደ ስራ መስራት ጥፋት አይደለም። ነገር ግን ባልተለመደ ዘዴ ብንሰራው ደግሞ የበለጠ ውጤታማ ያደርገናል፣ የበለጠ ስኬት ደረጃ ላይ ያደርሰናል ማለት ነው። ስለዚህ ይህም ያስተላልፈው ምንድን ነው? የተለመደውን ስራ ስንሰራ ባልተለመደ ዘዴ በአዲስ ነገር አቅርበን መስራት አለብን ማለት ነው የ የስኬት የስኬት መንገድና መንገድ እና የጥፋት መንገድ በትክክል አንድ ናቸው። የስኬት መንገድ እና የጥፋት መንገድ በትክክል አንድ ናቸው። ስኬት አንድ ቀን ያነሳል። ትሰራለህ፣ ትሰራለህ፣ ትለፋለህ፣ የሆነ ቀን ላይ ያነሳል። ስኬት እንደዛ ነው። ጥፋትም አንድ ናቸው የተባለበት ዋናው ትልቁ ምክንያት እንሰራለን፣ እንሰራለን፣ የሆነ ቀን ላይ ሁሉም ይጠፋል። ይ ግልጽ ነው። በአደጋም ሊሆን ይችላል። ባልታሰበ ማንኛውም አጋጣሚ ሊጠፋብን ይችላል። የጥፋት መንገድና የስኬት መንገድ አንድ ናቸው። ስለዚህ ለጥፋትም እንሰራለን። ያ ማለት ለጥፋት ስሩ እያልኳቸው አይደለም። እንሰራለን ግን አንድ ቀን ሊጠፋ ይችላል ብላችሁ ታሳቢ ማድረግ አለባችሁ። እንሰራለን አንድ ቀን እንለወጣለን ብላችሁም ታሳቢ ማድረግ አለባችሁ ማለት ነው። ስለዚህ የጥፋትና የስኬት መንገድ በትክክል አንድ ናቸው ማለት ለዛ ነው። ማንኛውም ሰው ሲሰራ ጥፋት ሊኖረው ይችላል ብሎ ታሳቢ ማድረግ አለበት። ነገር ግን ደግሞ ተስፋ ሳንቆርጥ፣ ደግሞ ነገ ስኬት ላይ እንደርሳለን ብላችሁም የግድ ታሳቢ ማድረግ አለባችሁ ማለት ነው። አእምሮ የሚጸን ሰውና የሚያምንበት ማንኛውም ነገር ሊሆን ይችላል። ቅድሚያ መልእክቶቹ ከየትም ቢምጡ፣ ወደየት ነው የምንሰዳቸው? ወደ አእምሮ ነው የምንሰዳቸው። አእምሮ አብሰልስሎ ነው ወደ ተግባር ላይ የምንቀይራቸው። ስለዚህ አእምሯችን ያሰበው ማንኛውም ነገር ያሰበበት፣ ያመነበት፣ የጸነሰው ነገር ሁሉ ሊሆን ይችላል። አእምሯችን ካመነ ሁሉ ነገር መስራት እንችላለን ማለት ነው። ስለዚህ ማንኛውም ሰው ያን ነገር ከመስራታችን በፊት ልናምንበት ይገባል። ማንኛውንም ስራ ከመግባታችን በፊት ያን ስራ ሰራዋለው ልወጥበታለሁ ብሎ ስራን ትንሽ ትልቅ ሳንመርጥ፣ ሰዎች በሚሰሩት ስራ ካልተደሰቱ መቼም ውጤታማ ሊሆኑ አይችልም። ሰዎች በሚሰሩት ስራ ካልተደሰቱ መቼም ቢሆን ውጤታማ ሊሆኑ አይችልም። የመጀመሪያ ስራችን መሆን ያለበት ለምንሰራው ስራ ፍቅር ሊኖረን ይገባል። ውጤታማ ምን ሆነው እንደዛ ሲሆን ነው። እውነቱን ልንገራችሁ በጣም ትልቅ ድርጅት ላይ ተቀጥረን እየሰራን ለዛ ስራ ፍላጎት ክልለን ዜሮ ነን ነገ እንወርዳለን ነገር ግን ለስራ ፍቅር ኑሮኝ እኔ ጫማ መስመር ላይ ቁጭ ብዬ ጫማ አስጠርግ ከዋልኩ ነገ ከአንተ በላይ ብሌነር እሆናለሁ ይህንን ታሳቢ ማድረግ አለብን ስለዚህ መጀመሪያ መሆን ያለበት ምንድነው ለራሳችን ለምንሰራው ስራ ቅድሚያ ፍቅር ሊኖረን ይገባል የስራ ስነ ምግባር የሚባል ነገር አለ እሱ ሊኖረን ይገባል እሱ ካለን የሰው ፍቅር ካለን በአንድ ጊዜው የምንፈልገው ደረጃ ላይ እንደርሳለን ማለት ነው ጥርጣሬ ከመቼውም ጊዜ በላይ በህልማችን ተጽዕኖ ይፈጥራል። መጠራጠር በፍቅር ላይ ተጽዕኖ ይፈጥራል። መጠራጠር በእቅድ ላይ ተጽዕኖ ይፈጥራል። መጠራጠር በማንኛውም የህይወት ደረጃ ላይ ተጽዕኖ ይፈጥራል። ያ ማለት አትጠራጠሩ ማለት አይደለም። ጥርጣሬ በትንሹ ያስፈልጋል። ነገር ግን ሙሉ ጥርጣሬ በምንሰራው ስራና በማንኛውም የህይወት ደረጃችን ላይ ጥርጣሬ ማስቀመጥ ወደኋላ ሙሉ ያበላሻል። ለምሳሌ እንውሰድና አንድ ሴት በጣም የምትወደው ጓደኛ ያላት፣ ነገር ግን ትጠራጠረዋለች። የምትጠራጠረው ከሆነ እሱ አላመነችውም። ስላላመነችው ብቻ ይህን ያደርጋል በሚል ገና ለወደፊት ይህን ሊያደርግ ይችላል በሚል ብቻ በጥርጣሬ ብቻ ፍቅራቸው ልታፈርሰው ነው ማለት ነው፣ እሱም ቢሆን ሊያፈርሰው ነው ማለት ነው። ስለዚህ አንድን ሰው ወይም አንድን ነገር በጥርጣሬ ማበላሸት ማለት ቀላል አይደለም። ስለዚህ መጠራጠር ካለብን በጣም በትንሹ፣ ነገር ግን ብዙ እምነት ሙሉ ለሙሉ እምነት ጣሉ እያልኳቸው አይደለም። በከፊሉ ሁሉም እምነትም ጥርጣሬም በትንሹ መሆን ያስፈልገዋል ማለት ነው። የነገሮች ፍጻሜ የነገሮችን ፍጻሜ ሳታይ ቀድመህ አታመስግን፣ በጠዋት የወጣች ፀሐይ ዳመና ሊጋረዳት ይችላልና። አየን፣ ብዙዎቻችን ነገሮች ከመጀመራቸው በፊት በመጀመሪያው ብቻ እናመሰግናለን፣ በመጀመሪያው ብቻ እንረካለን፣ በመጀመሪያው ብቻ እንደሰታለን። ነገር ግን እንበልና አንድ ሰው በጠዋት ተነስቶ ቀኑ እንዴት ነው ብሎ ሊጠይቃችሁ ይችላል። ጠዋት ቀኑን ስታዩት በቃ በጠዋት ቁርሳችሁን በልታችሁ ፏ ብላችሁ ሸዋሮ ሲዳችሁ ምናም ተመችቷችኋል። ደስ የሚል ቀን ነው፣ አረ በጣም ደስ ይላል ቀኑ ብላችሁ ትመልሳላችሁ። ከሰዓት በኋላ ቀኑ ይበላሻል። ምን ልትሉ ነው? ቀኑ ደስ ይላል ብላችኋል፣ እኮ ጠዋት። ከሰዓት በኋላ አረ ቀኑ አያምርም አይባልም። ምክንያቱም ጠዋት ቀኑ ጥሩ ነው ብለን ለሰው አስተላልፈናል። ስለዚህ ማንኛውንም ነገር ቀኑ ደስ ይላል ብላችሁ ለመገመት ከጠዋት እስከ ማታ እስከ ምሽት ፀሐይ እስከምጠልቅ ማየት ይጠበቅብናል። ስለዚህ ማንኛውንም ነገር ፍጻሜውን ሳናይ ማመስገንና ደስተኛ መሆን በቂ አይደለም። የግድ ፍጻሜውን ማየት አለብን ለሁሉም ነገር ረጋ ብለን ፍጻሜውን ማየት አለብን። ስለ ቀን የምናወራ ከሆነ አንድ ቀን ሙሉ ከጠዋት እስከ ማታ ያችን ቀን ማየት አለብን። ስለ ማንኛውም ስራ፣ ስለ ሰው ደግነት ከሆነም ሰውን ከመጀመሪያው እስከ መጨረሻው ማየት አለብን። ከዛ ውጭ ግን መጀመሪያ መስገንን በኋላ ማልቀሳችን ስለማይቀር የነገሮችን ፍጻሜ ማስተዋል ተገቢ ነው ማለት ነው። ቤተሰብ ዛሬ ያየናቸው አጫጭር የአማርኛ የተመረጡ ጥቅሶች ናቸው። በህይወታችሁ ላይ ለውጥ ያመጣሉ ብዬ ያሰብኳቸውም ስለሆኑ እነዚህ ቪዲዮ ለእናንተ ከተመቻችሁ ላይክ እና ሼር እንዲሁም ሰብስክራይብ እያደረጋችሁ ለፉ በድጋሚ እንደዚህ አይነት ቪዲዮ እንዲሰራላችሁ የምትፈልጉ ልጆች ካላችሁም ኮመንት ላይ ያሳውቁን። ምን አይል እናንተ እንደወደዳችሁት ማቆ ኮመንት ላይ ወይም ላይክ ስታደርጉና ሰብስክራይብ ስታደርጉ ነውና የናንተ አስተዋጽኦ የግድም አስፈላጊም ስለሆነ ከዚህ በተጨማሪ ላይክና ሸር እያደረጋችሁ ያደረጋችሁ ለሌሎችም ማዳርሱልኝ እያልኩኝ አሳስባለሁ። በድጋሚ እዚህ ቻናል አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንዲሁም ሰብስክራይብ ትሩዋን በተን ጫን በማድረግ በየቀኑ የሚለቀቁ የና አዳዲስ ቪዲዮዎችን እንዲደርሷችሁ ማድረግ አለባችሁ ማለት ነው አብራችሁ ስለነበራችሁ ከልብ አመሰግናለሁ በውስጥ መስመር መማር ለምትፈልጉ ከዚህ ጋር በምናስቀምጥላችሁ ስልክ በቀጥታ በመደወልም ሊሆን ይችላል በኢሞ በዋትሳ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች የምታገኙ ነው የሚሆነው ደውሉልን ታገኙናላችሁ መልካም ጊዜ ይሆንላችሁ